ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ ክብሩ ይስፋ፣ ደህና ነኝ። ኖላዊ ድራማ ክፍል ሀያ ተለቀዋለኝ። አሴር እና አባኑ ወይ መንገድ ላይ ይገናኛሉ። እንዴት አደሩ ፋዘር ይላቸዋል። አባኑ ነሆን፣ እግዚአብሔር ይመስገን፣ እንዴት አደር አሴር፣ እንዴት ነውት? ይላቸዋል። ይመስገን፣ ደህና ነኝ። በጦርነት ቤት ወደ የት ነው ይሉታል አሴርም ከቤተ ክርስቲያን ከዛው ደርሰው ነበር ይላቸዋል። አባኖላዊም አህ አንተ ልጅ እኔ ሳጠራኝ ቤተ ክርስቲያን የምትሄደው ከእግዚአብሔር ልታስቀይመኝ ነው ይሉታል። አሴር እኔ ደግሞ ምን አድርጌ ነው የማስቀይመውት ይላቸዋል። አባኖላዊም ወይም ከኔ ጋር የለም ደህ ብቻ ስትሄድ እኔን አመፀኛ ማድረገ አይደል ይላል። አሴርም ይቀልዱብኛል፣ መሰለኝ ይልቅ ወደ ሐኪም ቤት እየሄዱ መሰለኝ ይላቸዋል። አባኖላዊም ወይም አዎ ወደ እዚያው ነኝ፣ አንተ ግን እንዴት አወቅህ ይሉታል። አሴርም ሀና ደውላልኝ ነበር። አባኖላዊም እና ምን ሊሆን ብላ ደወለችልህ ይላሉ። አሴርም አባዬ ዛሬ ምርመራ ስላለው አብረሃቸው ሂዱ ላይ ነው ይላሉ። እና ወደ እኔ እየመጣህ ነበረ ሲሉት እኮ ወደ ቤተ ክርስቲያኗ ወሰድ እኮ ይው ይደክሟታል ብዬ ነው ይላቸዋል። አፋኖላዊም ቤተ ክርስቲያን ያጠነክራል እንጂ ያደክማል እንዴ ይላሉ። አሴርም የእርሰውን መልስ የታወቀ ነው ምን ንሂድ ይባባላሉ። አፋኖላዊም ደ ፊቱን ያዩትና የአሴርን ፊት ያዩት እና ዛሬ ደግሞ በጠዋቱ አመድ መስልሃል ሲሉት፣ አሴር አመድ ቢኖረኝ እኮ እንደዚህ አመድ አልሆንም አባኖላዊ አመድ ቢኖር አመድ ቢኖር ምን ያደርግልሃል? ይሉታል። አሴም ባዝግን ገዝቼ ወዛ ወዛ አደርግ ነበር ይላል። አባኖላዊ በአመድ ደግሞ ባዝግን የሚሰጥ ሰው አለ እንዴ? ይላሉ። አሴር በደንብ ነው። አባኖላዊም ነው ለዊ አንተ እኮ ቀልድህ አይጠገብም። ሰይጣን ነው እንዲህ ነጋዴው አመድ የሚወደው ይሉታል። አሲድ ግራ ገብቶት አሲድ ግራ አጋብቶት አይደል ታዘሪኒ አመድ ማለት እኮ መቶ ብር ነው ይላቸዋል። አባን ወላዊም አንተ ደግሞ ታዲያ እንደሷ አትልም እንዴ እኔ ይህ መቻው ይህ እኔ መቼ ይሄን አወቁ ብለህ በልልህ ይቃቃሉ። ና ይሄዳሉ። ይህ በዚህ እንዳለ ወይዘሮ ሚላት ከቢሮ ስግድ ደወልላት ና የሚፈረምበት ወረቀት እንዳለ ስለታገኝ መሄድ እንደማትችል ግን ደግሞ ቤት ይዞት ሲመጣ እንደምትቀርብ ትነግረዋለች። ቤት እንዲመጣና ምግብ እንዲቀርብ ደስ ጠየቅ እንደምትፈልግ ይነግረና እሺ በቃ ሸሄድ እናይምጣል ብላ ሀናን ትጠራታለች። የመጣውም ሰውዬ ሀናነቱን ድምግጥ ና ጥቁር ብሎ ያያቸዋል። ምን ነው ስትለው እጅ ቤት ሰራተኛ ስራት ወይዘሮ ሚላ አንተ ሴት አይተህ መስራት አይቀርም፣ ልችን እንኳን ተውቢ ትለዋለች። ከዛ ለአንቺ ምን ታደርግልሽ አለች ይላታል። የቢሮዎች ሚስቶች አተራምሰህ ጨርሰህ ዝም ያልኩት ስለ ስራህ ላይ ወለም ዘለም ስለማታውቅም ብዬ ነው እንጂ ሴቶች ላይ የምታደርገው ነገር ሳይሰማኝ ቀርቶ አይደለም። ሀናን ግን አይደለም ጫፏን መንካት ቀና ብለህ ማየት አትችልም ለዋለች ከዛ እሱ እሺ ወይዘሮ ሚላት ካልሆነም ይደረጋል ይላታል። ከዛ ይሄ በዚህ እንዳለ ሀና ከምናሴ ክፍል ገብታ እያነጣጠፈች እያለ ምናሴ ክፍል ሲገባ ያገኛትና ሀንቾ ከዚህ ነሽ እንዴ ይላል። ከዛ ሰላምታ የለዋወጣሉ። ይቅርታ በጣም እስካሁን ስራ ስለነበረኝ ገና አሁን ነው፣ ገና አሁን አልጋህን እያነጣጠፍኩ ያለሁት፣ ትለዋለች ምን አሴም እኔም ተዋስ ረፍዶብኝ ሳላስተካክለው ወጣሁኝ። በጣም ይቅርታ፣ አስቸገርኩሽ ሄደል ይላታል። መቼም ይህ ምን አሴ እህት ነው አይደል? ሀማ ይህ ምን ይቅርታ ይላታል። ሀማ ይህ ምን ማዘን ይህ ምን ማዘን አመጣ አረ እኔ ሌላ ስራ ስለነበረኝ ነው። ምን አሴም ተይዬ ተንቀሳቃሽ የሰላም እና ምን መሻጥቸውን ባንታማ እንዲሁም ምስል ይሆናል፣ ይላል ሃና። አንተ ታማ ብላለህ እንጂ ሰላምን አስቸግረኝ አታቅም፣ ይላል ምናሴ። አንቺ ሰፊ ልብ ስላለሽ እኮ ነው እንደዚህ የምታስቢ፣ ይላል ሃና። እንደዚያ እንኳን አይደለም። ይልቅ ስለምን ይልቅ ሰላምን ያቀማት ዶክተር ስልክህን ጠይቆ የሰጥቸው ነበር ደወለልህ? እንዴት ነው አለች ምናሴ

ሰው እንዳልሆን መቼም ታውቂያለሽ ይላታል። ሀናም አውቃለሁ ሀናም አውቃለሁ ትላለች። ምናሴ ከዛ ምን አለ ስትለው ምናሴ አ አውቃለሁ ይላታል። ከዛ ምናሴ ለዚህ ነበር የፈለገ ስትለው ምናሴ ጎበዝ ነበርታ ምናምን ነገር አለኝ ይልቅ የሚበላ ነው

ወደ ጣሊያ ዘንድ ኑሮውን አልገፋለህ ይሉታል። አሴር አረፍ ሴር በዚህ ፍጥነትማ አራዳ መሆን ጥሩ አይደለም ይላቸዋል። አበኖናዊ ምን እንዳልሆን ብለህ ነው? ሱሬን ዝቃጥርጌ እንዳልሄድ፣ ሱሬን ዝቃጥርጌ እንዳልታጠቅ ዳደገ ተራ ሕንዲ ይሉታል። አሴር ሱሬን ዝቃጥር በመታጠቅ እኮ የእርድና መገለጫ አይደለም እያ ይላል አበኖናዊም ተወኝ ባል እኮ የእርድና መገለጫ አይደለም ይላል። አባኖላዊ ተወኝ ባክ እርድናማ በኛ ጊዜ ቀረ። አሴር እንዴት ይላቸዋል። አባ በኛ ጊዜ እርድና በራሱ ውበት ነበረው። አሴር እንዴት ነው ባካወት? አባኖላዊ በኛ ጊዜ እርድና ማለት መስረቅ አልነበረም ሌባን አሳዶ መያዝ እንጂ። አሴር የድሮ አራዶች የፖሊስ ስራ የፖሊስን ስራ ደረባቸው ነበር የምትሰሩት ይላቸዋል። አባኖናዊም በለው ሌቦቹ ሌቦች ከፖሊሶች አራዳ ናቸው የተባሉት ነበር የሚፈሩት ይላቸዋል። አሴር እንዴት ይላል? አባኖናዊም እርድናችን መስፈርት እርድናችን መስፈርት ራስን መጠበቅ የእርድናችን መስፈርት ራስን መጠበቅ፣ በዛ ላይ ደግሞ ስፖርት እንሰራለን ከማንኛውም ሰው ደግሞ ነፃ ነን ይላቸዋል። አሴርን ካልጠጣችሁ ካላጨሳችሁ ጨሳችሁ ካልቃማችሁ፣ ምን ነው አራዳ የሆናችሁት? እንዲሁም ድል ብፋራ ናችሁ እንጂ ይላል አፋር ምናም። ድል ብፋራ ማለት የዚህ ዘመን አራዳ ነን ባዮች ናችሁ። አራዳነት የአራዳነት የሚገለጠው በሱስ ሳይሆን በሱስ ሳይሆን በስራ ነው። አራዳነት ራስን እና ሌሎችን መጠበቅ ነው። ከዛ አልፎ ቤተሰቦችን ማክበር እና ለሌሎች ቅድሚያ መስጠት ነው። በዚህ በዚህ ስራችን ነው አራዶች፣ በዚህ ስራቸው ነው አራዶች የሚታወቁ፣ ይላቸው ነበረ አሴር። እኔ እንኳን የሰው ኃላፊነት የምትሸከም የራሴን ለራሴ ማስተዳደር ቀብዶኝ፣ ያላቸዋል አባ ኖላዊ። ምን ዋጋ ምን ዋጋ አለ እንዳንተ ያለ ምን ዋጋ አለ እንዳንተ ያለው ወጣት አንዲት ሴት ወደ ኢትዮጵያ መጣ። ስድስት ቀን ሊሆኑ ይችላሉ። አሴርም እንዴ ፋዘር የአራዶችን እኮ ማንም አይሸውዳቸውም ይላቸዋል። አፓሎሎይ ማንም ሳይሸው ማንም ሳይሸውዳቸው ማንም ሳይሸውዳቸው ይችላል። እሴት ግን ከማንኛውም አራዳ በሬ ጥበበኛ ናት። የትኛውም ድንቅ ሰው ተሸወደ ከተባለ የሚሸወደው በሴት ነው ይላሉ። ፋዘር አሴርም ፋዘር ከዚህ በፊት ተወጣለ ምናምን የሚሉት አለኝ። ከዛ ይህንን ሰላምና መሰላምን ሃና አስታርቃቸዋለች።